ሰላም ጤና ይስጥልን ውድ የተከበራችሁ አድማጭ ተመልካቾቻችን፣ ከደራ የዩቲብ ቻናል ቤተሰቦች እንግዲህ ዛሬ ያው በሙሽራው ወንድማችን ንጉስ ቢሰጥ እንደዚሁም በመቅዲ የጫጉላ ፕሮግራም ነው ይሄር ነው ነበረው ቆይታ እናታችን ያው በደስታ ስሜት ልጇ ለወግ ለማድረግ ሲበቃ ባለቀሰችው ሁኔታ በጣም ብዙዎቻችሁ አዝናችኋልና ይሄ ነገር እንዴት ተፈጠረ ሁኔታውስ እንዴት ነው የሚለውን እናታችን ጋር ቆይታ አደርጋለሁ። ንታነሲሳ ይባላለሁ። ቀበሌ 42 ቀበሌ ጎለሻ ይባላል። ይሄን ወግ ማድረግ የበቃኝው ከህፃን ከልጅነት አንስቶ ያው በድህነት ጎኔ አስተምሬ ሀሳቤ ምኞቴ ስለደረሰልኝ፣ ተምረህ ድሬ አባቱ። ያለቀስኩበት ምክንያት ደግሞ አባቱ አረፋኝ፣ ቁም ነገር አይሆህ አይተደርስ ሊሆይ እያለ ባጭር ለቀረው እኔ ይህ ወግ ማድረግ ስለደረሰኝ በዚያ ነው ከማልቀስም የደረስኩትም። በእግዚአብሔር ይመስገን። ሁሉም ሰው እናት አባት የሆነ ቢቻ እናት አባት ሆኑ የልጅ ወግ ማድረጉን አስተምሮ በጥንካሬ ጎኑ ደከመኝ አመመኝ ሳይል በድህን ጎኑ አስተምሮ የወግ ማድረጉን አድርጎ ወደ ትዳሩ እንዲመሰረት እመኛለሁ። ለሙላው ኢትዮጵያ ሕዝብ እመኝበታለሁ። በጣም ጥሩ። እንደው በዚህ ሁኔታ ላይ በደንብ ስሜቱን ሳላዩት ብዙ ሰዎች እንደው ይሄ ልጅ ለዚህ ቁም ነገር ሲደርስ ስለዚህ ወግ ማድረግ ሲደርስ እንደው አባቱ አብሮ ቢሆን ኑሮ በሚል ስሜት ነው እንደዚያ የሆኑት። እኔ ይሄን ያለቀስኩበትን ስሜት የተሰማኝ እኔ ይሄን እንኳን የልጅ ልጅ ላይ ሊያይቀርቶ እንዲህ ማድረግ ሊያይቀርቶ አድጎም አለማየቱ ነው ያስለቀሰኝ። ስሜት አይሁን ያስለቀስኩበት ምክንያት፣ ለምን እኔ ብደ ብደክምም የሴት ወንድ ብሆንም ብፈገርም አባቱ ሆኖ ቢሆን ምን አይነት ደስታ አይኖረን ይሆን? ምን አይነት ለህዝቡ ፈገግታ ይኖረን ይሁን የሚል ነው ያስለቀሰኝ። ብዙ ኢትዮጵያውያን ደግሞ ይህን ሲያዩ ይህን ቪዲዮ፣ በተለይ እናትነት በጣም ብዙ መከራ አለው ብዙ ስቃይ አለው እና እና እናትነት በዚህ ልክ መስዋዕትነት እንደሚያስከፍል ከቶም እናታችን በውስጧ የሆነ በቃ ራሱ የያዘችው ሚስጥር ስላለ ነው እና እናትነት በጣም ጀግንነት ነው እያሉ ነበርና እንደ ያለው ሁኔታ እነዚህ ሰዎች በጥሩ ሁኔታ ስሜትሽን ስለገለጹት ለዚህ ለተመለካከቱ ሰዎች እንደው የምታቀርቢው ነገር ምስጋና፣ ሀሳብ ካለሽ እኔ በዚህ እኔ በምለው እኔ ወግ ማድረጉ ለደረሰኝ እናት የሆነ ደከመኝ አመመኝ ብላ ብርታት ለምትሰጥና በተለይ ብርታት እናቶች ጠንካራ ጎን እንዲኖራቸው ይሄን ደግሞ ላመሰገኑኝና የሰጡኝው እናት የኢትዮጵያ ህዝብ በሙሉ እና እህት እናት የሆነ አመሰግናለሁ። ብርታቱን ይስጣቸው አሜን አሜን ማለት እንደው አሁን በተለይ። ውጣ ውረዶች አሉ፣ ብዙ ነገሮች አሳልፈዋልና እንደው እንደ ወንድ የወንድ ስራ እንደዚህ አይነት ነገር ሰርቻለሁ የሚሉት ለምሳሌ የወንድን ስራ እኔ ምንም እንኳን እንደዚያ ነገር ቢሆን ይሄን ይሄን አድርጊያለሁ የሚሉት ነገር አለ። የወንድ ስራ እኔ ይሄን ማድረግ ሳደርስ አንደኛ በህፃንነቱ ያው ጠንካራ ቢሆንም አልባልታ ላይ እየዋለ ነበር፣ ግን ጠንካራ ወደ በአብዛኛው እናቶች የምለው ጠንካራ ጎን ቢኖራቸው ልጆቻቸውን

የመጨረሻውን ያሳምርላቸው የኢትዮጵያ ሕዝብ በሙሉ ግን አመሰግናለሁ። እናት፣ አባት፣ እህት፣ ወንድም ለዚህ ለሰጠኙ አመሰግናለሁ። እናቶች ጠንካራ መሆን አለባቸው። ምክንያቱም አባት ሴቶች ስንባል ዝም ለመቀመጥ አንችልም። አባት እያ ጋር ሲቀመጡ ልጅየው እንኳ ቢናገር ጠንካራ ጎናቸውን ይዘው ልጃቸውን ህወገህ ማድረግ እንዲያደርጉ እመኛለሁ። ጠንካራ ጎን መኖር አለበት። በጣም ስሜታዊ ሆና እስኪ እንደው ስሜታዊ ሆና የነበረበት ሁኔታ እንደው ምንድን ነው? ስሜት የሆነችበት ምክንያት እንግዲህ እንዳላችሁ አዲስ ተምራ ማለት እንግዲህ እሷ ሳትማር እኔን አስተምረች ደረጃ በማድረሷ አስመረቋን ብቻ ሳይሆን መዳሯ በራሱ ከዚህም በላይ ደግሞ ያው የአባቴ ሁኔታ ስለመታወቁ በልጅነት የሞተው ነው። እዚህ ደረጃ ማን ይደርሳል ብሎ ያላሰበን ሰው እዚህ መድረስ በራሱ አንድ ነገር ማለት እሷን ብቻ ሳትሆን ሌላም ሰው ስሜት እኔም የቱም ደረጃ ይደርሳል ብሎ የማይጠብቅ ሰው ነው ሁላችንም እናቀው አንደሰ ነው ማለት እዚህ ሚዲያ ተከታታዮች ይታወቃል። አብዛኛው ወታደር የሚያቁ ማህበረሰቦች እዚህም የሚያቁ ተዚህም በድርየም ሴት ያሳደገው ሰው እንግዲህ አብዛኛው ጊዜ ይታወቃል። ሁላችንም ሴት ሲያሳድግህ ኦኬ፣ ሴት ያሳደገው የሚባል ይሁን ማለት ይሄ ንግግር ሲነገር ግን ምን ይሰማ ነበር? ብዙ እንትን እንዳትይ እንዳትጨነቂ ምናምን ነበረና እግዚአብሔር ይመስገን እንግዲህ ከዚህ ደርሰናል። ክብሩ ይስፋ። እነሱም ያው እንግዲህ እናቴ ነች። በነገራችን ላይ እንደው ሴት ያሳደገው ሲባል አንዳንድ ሰዎች ስሜታዊ ይሆናሉ፣ አንዳንድ ሰዎች ደግሞ በጣም ጠንካራ የሆኑበታልና አንተ ማንኛውን አጋጣሚ ተጠቀምክ ከብዙዎች መግባት ያንተ ነጥረህ እንድትወጣ ያደርጋል አንተ ራሰ ስለምትለው ማለት እንግዲህ እንደምገጡ አታውቅም። ብዙ ስሜታዊ ስለምትሆን እግዚአብሔር ይመስገን እናቴን ማመሰግን መዳሬ ብቻ አይደለም እ ስድዳ ብቻ አይደለም ያልኩት እሷ ዋናው ቁም ነገሩ መዳሩን ያለችው መዳሬ ብቻ ሳይሆን መመረቅ፣ ስራ መያዝ የእኔ ቁም ነገሩ ያዝኩት ከዛም በኋላ ነው ፐርዘንት እንግዲህ፣ እንደዚህ ወደ ትዳሩ ትዳሩ ዶመኑ ስገባ እሷ ስሜታዊ ሁኖች የመጣችው እና ብቻ እሷ ትውሰጂ በጣም አመሰግናለሁ። ከዚህም በላይ እውነት ለመናገር ወልደን ከብደን የኔ ልጆች ምስሚ አድርግሽ የልጆችን አይነት ታይ አድርግሽ ነው። እንግዲህ ሞቴንም እንትን ባይባልም እንግዲህ ከአንቺ በፊት ያድርገ ነው። በጣም ከባድ አብሽሪ። በጣም አመሰግናለሁ። እንግዲህ መልካም ህይወት መልካም ትዳር እንደሆነለ ጓደኛ ተመኝቻለሁ። እንግዲህ እህታችንንም ጠንካራ ሆነሽ የእናታችንን ፍላጎት ለማሟላት ጠንክራችሁ የተሻለ ደረጃ ላይ እንዲደርሱ ምኞቴ ነው። እኔ ቪዲዮውን ኤዲት ሳደርግ በጣም እያለቀስኩ ነበር ኤዲት ያደረኩት። ለምን ይሄ ህመም አለብኝ፣ ይሄ ቁስር አለብኝ እና በዛ ሁኔታ ላይ እንደዛ ነበርና እና አንቺስ እንደው አይዞሽ ወደፊት እንግዲህ እናትነት አይቀርም እና በደንብ ከዚሁ ተምረሻል። እጅግ በጣም አመሰግናለሁ ለሁሉም ነገር። መልካም ትዳር፣ መልካም ጊዜ። አመሰግናለሁ። እሺ